አሰላሙ አሌይኩም ረህማቱላህ በረካቱ እንዴናችሁ ድና የተከበራችሁ የቻናሌ ተከታታዮች፣ እኔ ደህና ነኝ፣ አልሐምዱ ሊላህ። አዳዲስ ዩቲዩበሮች ካላችሁ አናጎኝ በዚህ ቁጥር። ሰዓት አልሞላ ያላችሁ ማለት ነው፣ ሰዓት አልሞላ ያላችሁ፣ ሰዓት አልሞላም ያላችሁ፣ ያሳለቻችሁ፣ እኔ ታቁኝ አላችሁ የበፊት ማለትም አልሰራሁበትም እንጂ ድሮ ነበረ ዩቲዩብ የጀመርኩት ዩቲዩበር ነበርኩ ትቼዋለሁ። ግን አሁን እንደ አዲስ ለመጀመር ስፈልግ ሰዓቱ ከዜሮ ሆኖ ነው የጠበቀኝ ሞልቶ ነበር እኮ እና ፕሌሊስት እንትን እንላለን። አንድ ቀን ያንዷን አንድ ቀን ያንዷን እያየን ሳያሰለቸን መምላት እንችላለን። አዳዲስ ዩቱበሮች ካላችሁ አናግሩኝ በዚህ ቁጥር። እንሻላ ወር ባልሞላ ውስጥ እንትን እንላለን ማለትም እንሞላለን። በጣም አሰልቺ ነው ዩቱብ ሰዓት ታውቃላችሁ አይደል? እና አናግሩኝ በ ፕሌሊስት ላይ ረጃጅም ቪዲዮችን ሰብስበን እንትን እንላለን እንሞላለን ማለት ነው፣ ሰዓቱን ካልሆነ በጣም አይቻልም። ታውቃላችሁ በጣም አሰልቺ ነው ዩቱበሮች። ያለዲ መቼ ነው የሚሞላው ብላችሁ አሁን ከአሁን ገብታችሁ ስታዩት ምንም በቃ ምንም ከቦታው አይንቀሳቀስም። እዛው ቁጭ እንዳለ ነው። የፈለጋችሁ ቪዲዮ ብትለቁ በደንብ እይታ ከሌላችሁ በስተቀር በጣም አሰልቺ ነው፣ ታውቃላችሁ ይሄ ነገር። እንዲሁም ሰብስክራይቡ ያን ያህል አያሰለችም። ሰዓቱ ነው ያው እኔ ባለመስራቴ ነው ከዜሮ ሆኖ የጠበቀኝ። ብሰራበት ኖሮ እንትን አይልም እና በዚህ አጋጣሚ ልነግራችሁ የምፈልገው ነገር ቢኖር ውጭ ሀገር እየኖራችሁ ዩቱብ ትሰሩ ማለትም እየሰራችሁ ላላችሁ እንዳታቋርጡ፣ አገር ገብቼ እየሰራለሁ አገር እስከምገባ ልተው እንዳትሉ፣ ሰዓቱ ከዜሮ ሆኖ ነው የሚጠብቃችሁ እንደዛ ለረዥም ጊዜ ካለቀቃችሁበት ካልሰራችሁበት፣ ማለት ነው። እና እንደዛ ነው የምናችሁ። ሴቶች ያናግሩኝ ሺ በዚህ ቁጥር አዳዲስ ዩቱበሮች